ሰላም ሰላም ውዶች እንዴት ናችሁ? ደህና ናችሁ ናችሁ ወይ? ደህና ነኝ እግዚአብሔር ይመስገን። እንዴት ናችሁ ቆይታ ሁሉ ሰላም ነው? እኔ ከእግዚአብሔር ስም ይመስገን ደህና ነኝ። እንዴት ናችሁ? ያላችሁበት ቦታ ሰላማችሁ ይብዛ። ዛሬ ጨረቆች መጥቶልናል እና ብቻ አፈቅረዋለሁ አለች ስሜት ተሰምቶኛል። ካየሁት ቀን ጀምሮ ምናምን ብሎ ነው የመጣው ልጁ እና ከባድ ነው በዚያው እንደዚህ አይነት ፕራንክ እየተጠጋገመ ነውና ስንት ጊዜ ነው የሰራችው፣ የሚዬ ብዙ ጊዜ ሰርታለች እንደዚህ አይነት ፕራንኮች፣ ብራንኮች ምን ለምንድነው ባላውቅ፣ እና ግን ልክ ነሽ፣ አንድ አንድ ቦታ ልክ አለ ማለት ምንድነው፣ ልክ ነሽ የምትሉት ካላችሁ ይሄ ብዙ ቦታ ላይ አንቺ ብቻ ነሽ የምታፈቅረው እሱ፣ አንቺ ናፍ አያፈቅረሽ የምምለው ኮሜንቶች ወይም የምለው ሐሳቦች በየቦታ አለ። እና እያየው ነኝ እና አንዳንድ ቦታ ላይ ሶ ብሩቅ እሷን እንደሚያፈቅራት ወይም እሷን እንደሚወዳትን ያሳያል። ግን ብዙ ቀን አሳይታለች፣ ግን ብዙ ጊዜ ነው ያደረገችው። ከዚህ በፊት ዱባይ ላይም ቢኔ ጋር እንደዚህ አይነት ነገር ብላ ነበረች። ማን ባለፈው ያ ልጅም እንጀ፣ ግን ብዙ ቀን አድርጋለች። እን እንጀ ሄሚ እንደዚህ አይነት ነገር፣ ግን ለምን እየተጠጋጋምሽ እንደሆነ ባላውቅም እንጃ እንደዚህ አይነት ነገር አታብዢ። እንጃ የምር ባታብዢ ደስ ይለናል። ገባሽ እና እንደዚህ አይልሽ ያለው ልክነ አንዳንድ ቦታ ላይ እኮ ማልስ ልትመልሱ አሁን ለምሳሌ ብዙ ቦታ ላይ ነው የምር እያየው ነበር። በዚያዊ እንጃ አንዳንድ ታውቃላችሁ ምን እንዲሆነ ሰው ልጅ የሁሉም ነገር በቃ ሜዳ ላይ ወጥቶ ካልናገሩ ሜዳ ላይ ወጥቶ የኔናት የኔ ፍቅረኛ አይት ብሎ ካልናገረ እሱ አላፈቅራትም የሚሉት ብዙ ናቸው። አሉኮ ቲክቶክ ላይ ምን ምን ዩቲዩብ ኮሜንት ላይ በየቦታ አለ። ግን እሱ ብሩ ከእሱ ማፈቅራት ግን ፍላጎቷን ያከብራታል። በነገራችን ላይ ብሩ ብዙ ጊዜ የሄሚ ፍላጎት ያከብራል። ልክ ነው። እኔ አሁን ለምሳሌ ፍላጎቴን ማከብረው ሰው እኔ ያልኩትን ያሰብኩትን፣ እንደዚህ አይነት ነገር ገባችሁ። እኔ ያሰብኩት ሳይሆን እሱ ያሰበ ብቻ አርግ የምለው ሰው አይቼ ያቃሉኝ በህይወቴ ላይ ማለት ነው ሰው ብሩክ እንደዚህ አይነት ሰው አይደለም እሷ ያሰበችውን እሷ በቃ እኔ ተማችቶኛል የምትለው ሀሳቧን ያከብራታል እሷ የሚታስበው ወይም እሷ ይሁን የምትለው ነገር ይሁኔ ነው ምለው ይሁን አዎ ይሁን ይልሽ እንደዛ ይላል እና ግን ጥሩ አይደለም አንዳንዴ እንደዚህ አይነት ነገሮች ብቻ አላቅም እና ሄሚዬ እኔ ባጭሩ ምንሽ እንደዚህ አይነት ፕራንኮች አታብዢ። ለምን ሄሚ ፕራንክ ስትደረግም ደግሞ ታወራለች እና ሲታደርግን ደግሞ ታወራለች። ማለት አይደለም እንደዛ ለማለት እንደዛ ወይ ሄሚ ለምን አደረግሽ ብሮ ግን እንደዚህ ብዬ አይደለም። እና ብዙ ትምህርት አለ። እንደ አሁን እዚ ፕራንክ ውስጥ ላይ ብዙ ትምህርት ይኖራል። ሶ ፕራንክ ላይ እነሱ በዚው ለሚያደርጉት ፕራንክ ላይ አለ ትምህርት የምን ወስተው ትምህርቶች አሉ። ሶ እንተዚህ አይነት ፕራንኮች ደግሞ አትደጋጋሚ፣ በእውነት ብዙ ጊዜ እያደረግሽ ነውና፣ እኔ ምን እንደሆነ ባላውቅም እሱ ኦኬ። እና ብዙ ጊዜ እያደረግሽ ነው። ባታደርገ ሁሌ እንደዛ ማለት ነው። አይዲን ብትቀይሪ ደስ ይለናል፣ ይሄታችን እና ብዙ ሰዎች በቃ አንዳንድ ኢመኖት በቃ የሚታዩት ነገር አሁን እነሱ በቃ ኦፕን አርጎ ካላሳዩ በቃ ምንም ማምናት ትችሉ ማለት ነው እነሱ እኮ እንድናምን እኮ ሲጀመር እናንተ አመናችሁ አላመናችሁ ምን ምንም የሚጎል ነገር የለም እኮ አያገርማችሁ። ለምሳሌ እኛ ሜዳ ላይ የምናየው ሰዎች እነሱ ፍቅር አይገለጹም በውስጥ ላይ ተገላለጹ ሲሆን አሁን እነሱ የሚያደርጉት ድርጊቶች ላይ ማመን አለብን እኮ እንደዚህ ፍቅረኛሞች እንደሆኑ የሚያሳልፉት ጊዜ ውስጥ ላይ የሚሰጣጡት ቦታዎች ላይ እንደ ሄሚ ለብሩክ ምን አይነት ቦታ እንደምትሰጣ ብሩክ ደግሞ ለሄሚ ምን አይነት ቦታ እንደሚሰጥ እንጃ። በዚህ መረዳት ያለብን እኛ ለምን መረዳት እንዲያቃተን ባላቅም። በቃ እኔ እንጃ። በየቦታ ሁሉ ፍቅር ፍቅር ትላላችሁ። ፍቅር በቃ ምንድ ነው? ምን ይጨንቃል? እሷም ፍቅር እኮ። አሁን ለምሳሌ ሰው ልጅ ብዙ ነገር ያስባል። ገባችሁ? ምን አስቦ ወይንቶ ደግሞ መናቆ ነገር የለም። እና አላቅም ሄሚዬ፣ እንደዚህ አይነት ፕራንኮችም አትደጋገሚ። የምር ነው የምላችሁት። ይሄ ቪዲዮ ምናልባት ከደረሳልሽ እና እንደዚህ አይነት ብዙ ልጆች ይልሻል ብዙ ኮሜንት ላይም እንደዚህ እያሉ ነውና፣ እና አትደጋጋም ይልሻሉ። ይሄት አይዲዎቹን ሌላ አይዲዎችን ቀይረሽ ሲሪ እና እንደዚ አይላችሁ አለው። ቤተሰቦች ደግሞ በየቦታ ሁሉ የማይሆን ነገር ሄም፣ እንደዚህ አይነት ፕራንክ ላይ ለምንድነው የምትሉትም የምትሳደቡት ልጆች አያፈቅራትም የምትሉት ልጆችም ደግሞ ህይወት በደንብ። ብሩክ እኮ በጣም ተናደዋል። እያያቸው ነው፣ በጣም ነው የተናደደው። እኔ እንጃ እሱ በቃ የሆነ አላቅም፣ እንዴት አድርጌ ላስረዳችሁ? ጌታ በጣም ምን የተናደደው። በዛ ላይ ብሩክ ለሰው ሬስፔክት አለ፣ ለሰውን ያከብራል ማለት ነውና ጎደኛ ነው ብሎ ይሄ ወይም ዘመዱ እኔ አላቅም፣ ጎደኛ ነው ብሎም ያከብራልና እንደዚህ አይነት ናይ የምንወደው በአጋሪና በምስቱ ውድድር ድርድርም የለም። ድርድር ውድድርም የለም። ሶ ስለዚህ ጎደኛም ይሁን ምንም ይሁን አኔ አሁን የሚወደው ባሌ ወይም ፍቅረኛ አንድ ዜት ብትመጣ እሱ ካልወደዳ እሱ ወደዳ ቢትመጣ እኔ አልደራደር። ሶ ስለዚህ ብሩከም ማለት ጎደኛም ይሁን ቦታ ለለ ሁሉም ለጎደኛም ይሁን ለፍቅረኛም ይሁን ቦታ ስላለ። ቦታ ትዝጠ ለማለት ያክል ነውና ቤተሰብ እና በተረፋ ዳና ሆኖ ወዳችኋለሁ እና ሀሳባችሁ ኮመንት ላይ እያስቀመጣችሁ ደግሞ ማለት ነው ቤቴን ሰበስኪዳ እያረጋችሁ ቤተሰብ ሆኖ እላችኋለሁ። ቤተሰቦቼ የምር አንድ ሺ ያስገቡልኝ እንደ በየቪዲዮ ላይ ሁሉ እያወራደ አንድ ሺ ለምንድን ነው ማታስገቡኝ? አንድ ሺ ቅራማቶ ዳሰላ አላስገባችሁኝ። በጣም ነው የምትገርሙኝ ግን እና ወዳችኋለሁ እና ያላችሁበት ቦታ ሰላማችሁ ይብዛ። ዳና ደሩ ባይ